ለንቁርቲስኪ በ30 ደቂቃ ውስጥ ታፕታፕ ወደ 500 ሺ አርገሽ ወደ 13 ሚሊዮን ታፕታፕ ሮቦቶች አርገው ያሳዩሽ በይልኝ። በዚህ አጋጣሚ ሪከርደሮች አላችሁ አማሮቼ፣ ከ7000 ሰው አለ አይደል? እሱን ንቁትና ማለት ነው። እንዳለ ቼክ አርጓቸው ከላይ እዚህ ጋር ነክታችሁ፣ ከላይ ነክታችሁ እንደዚህ ወደታች እያደረጋችሁ ይዩትኝ። ኢዩቲን እንዳለ ሰዎቹ ናቸው። ሀበሻ መሆናቸውም ማለት ነው። በዚህ አጋጣሚ እኔ ለዚህ ችለ- ፊንገር ድሮን ቅናትና ምቀኝነት ደንቆሮ ስለሆነ ለሷ አይደለም ማስረዳት ማስረዳችሁ፣ ግን ላይክ ጥሩ ጥሩ ሰዎች ምናልባት እነሱ ደንቆሮ እናንተ ሊያደነቁሩ የሚፈልጉ ሰዎች አሉ። እኔ ያደረግኩትን አድርገው ታፕታብ አስደርገው ኮፒሊንክ አስደርገው ያሳዩ። እስኪ አሁን ኮፒሊንኩ አንድ ሺ ነው አለ ጋይስ፣ ኮፒሊንኩን አምስት ሺ አስገቡልኝ ቻይና ሰምቶ ነው እንግዲህ አሁን የሚሆነው። ኮፒሊንኩን አምስት ሺ አስገቡልኝ ጋይስ፣ አምስት ሺ አምስት ሺ ኮፒሊንኩን አስገቡልኝ ጋይስ፣ ኮፒሊንክ አርጉልኝ አምስት ቻይና ይሰማል አማርኛ። አምስት ሁለት ገብቷል። ቻይና እየሰማኝ ነው ጋይስ፣ ቻይና እየሰማል አማርኛ ኮፒሊንኩን እስኪ እስኪ አምስት ሺ ጋይስ ኮፒንግ ኩን አምስት ሺ ኮፒንግ ኩን አስገቡ። አምስት ሺ አምስት ሺ ቴንክ ዩ ቴንክ ዩ ፊንገር አትቅሚ። ካንቺ በላይ ወደዳለሁ የሰው ሞዴሊስትሽ ለገንዘብ አትንዘፍዘፊ። ገንዘብሽን ቋጥረሽ እንዲምቀኛ በግና ላት እየገዛሽ ድሜ ልክሽን አጠቅጥቂ። ለውጥ እሱ አይደለም ለሰው ስሰጪ ለሰው ማካፈል ልመጂ፣ ለሰው መስጠት ልመጂ። ያኔ ህይወትሽ ይቃናል። ገብጋባ ጅብስ፣ ግብግብ፣ ሆዳም፣ ሃማ ስለሆንሽ ነው። ማካፈል ልመጂ መስጠት ልመጂ። ለሰው ጅብነሽ እንዲህ ቋጣሪ፣ ካንጋሮ ሽምቢሮ፣ እንደዚህ ይዘሽ ቁርጭ ቁርጭ ጭማርገሽ አትያዥ። ምቀኛ ቱኝ፣ ቅናተኛ ቱኝ። ያ ነው የማያሳልፍ ከአንቺ። አዲስ አበባ ልጆች፣ ቅድም አላያችሁ? ከጨርቆስ ነን ከምንህ ቤት ነው። ይችላል የገዛ በሀገሬ ተወለድኩባ። ባልሻት አዲስ አበባ ምድር ከአንቺ በላይ የሰው ፍቅር ያለኝ እኔ ቤታ ነኝ። አራት ነጥብ ከቻልሽ እንግዲህ በግ ቤቴ ጋብዛቸዋለሁ ብለሽ ጥያቄ ምልክት እያቀረብሽ ከኔና ከቤታ ማን የምትወዱት ብለሽ ፊንገር ፊንገር ፊንገር እንዲሉልሽ በግ ቤትሽ ጋብዘሽ ማድረግ ይቻላል፣ ይፈቀዳል። ከዛ በተረፈ ግን እኔም ማነቃነቅ አይቻልም። ሰሞኑን የሚወጣ ጉዳለ ጠብቁ ምናምን ያልሽው ይህንንም እነሄ ማህበረሰብ አያውቅም። ልክ ማህበረሰብ እሷ ብቻ እውቀት እንዳላት አያችሁ። ምን ያህል ምን ያህል ምቀኛና ክፋቷን ቁጭ ብላ እንቅልፍ ነስቷት የኔ ቪው ማለት ነው። የተጣላ ነው እንግዲህ በቪው አይደለም ማለት እስከምናውቀው ድረስ በራሳችን በግል ጉዳይ ነው የተጣላ ነው እንበል። እንዴት ታዲያ ቁጭ ብላ አቅዳ ለንቁርቲ አጣሪልኝ ልኝ ሶስት ቀን ሙሉ ሶስት ቀን ሙሉ ፌክ ቪው ይገዛል ተብሎ ተጣርቶ ምናምን ቅናት። ይህን ያክል ይህን ያክል በጎች እኮ የምታያቸው ጨጓራሽን ስላሳረሩ እኮ ነው። ጨጓራሽን ስላ ሰው ቤትን ሄጄ እኮ 13 ሰው ፎሎ እኮ ያለው ሰው ጋር ምድረው ላይ ብ ወይ 10 ሰው ቴንክ ዩ እያያቸው ገብቼ እኮ አንድ ሺህ መክተት የምችል አቅም አለኝ። ኮመንትሽ እንዳለ ስአፍሽን ስትከፍች ያው ሁሉም ይጽፈልሽ አበሻ ነው። ቲክቶክ ላይ ብትሄጂ ቴንክ ዩ ቲክቶክ ላይ ብትሄጂ እንዳለ ኔ ፎቶ ነው ያለው ማንም አያቀኛል። ይህን ያክል ምቀኝነት ቅናት፣ ይህን ያክል ስለተጋጋጥሽ አይደለም ሰው የሚወድሽ። ትክክለኛ ማንነትሽን አሳየ እኔ ቤታሁን ሳወራ ማለት ነው። አሁን ቅድም ልጁን እንደዛ አልኩትኝ አይደል? የምትወዱኝ ሰዎች በውስጥ እንደዛ ይባልም ሪከርድ ያደረግሻላችሁ ትመክሩኛላችሁ። እኔ ግን ትክክለኛ ማንነቴን ማሳየ ልጁ ሀይ ምናም ብዬቁም አስመስዬ መሄድ ይችላለሁ። አላደርገውም። ያንን እቺ ቤታን ነው ይዤ የምቀጥለው። ስናደድ ፍለፊት አሳይሻለሁ። ምን አባሽ ታመጫለሽ? ስደሰት ፍለፊት፣ ሲከፋኝ ፍለፊት፣ ሲርባኝ ፍለፊት እንጂ እንደናንተ እያስመሰልኩ አልሄድም። የእኔን ደግሞ አክት ነው የምታሳዩ። ጌታዊ አባታዊ ድረስ የኔን አክት ላይብ ላይ አያምርብሽም፣ አያምርብሽም። ሶስት ለአንድ ነው ግጠሙኝ ምናምን እኔ ነኝ ያመጣሁት። ቲክቶክ ላይ እንደዛ ሲል የሰማሁት የለም፣ እኔ ቤታ ነኝ ያመጣሁት። ሶስት ለአንድ ሶስት ለሁለት ግጠሙኝ የሚለውን ራሴ ነኝ ያመጣሁት። ግን እኔ ችግር የለብኝም፣ ለምን አደረጋችሁ ብዬ አልጣለም ነባ ለምን አረጋችሁ ብዬ አልጣላም። እና ቅናት መጥፎ ነው። ራስሽን እያስገመትሽን ያለሹ ኮመንት እስኪ አንብቢ። እኔ አሁን ከኮመንት እረዳለሁ። ዛሬ የሆነ ነገር አድርጌ ማርያም ጋይ ኮመንት ላይ ሳይ ሰዎች ማለት ነው የሆነ ነገር ኮመንት ላይ ሲጽፉልኝ ተደጋጋሚ ተደጋጋሚ ከጻፉ ኦኬ ሜይ ቢ ኔነኝ ስህተተኛዋ ቤተረዱት፣ በዚህ መንገድ ነው ብዬ አስባለሁ። እስኪ ዛሬ አሁን ቪው ቪው ብለሽ ልትሞች የደረሹ ኮመንትሽን እስኪ ተመልከች። ኮመንቶችሽን እስኪተም ሰው ሁሉ ረበስማ፣ ረበስማ፣ ቅናት፣ ቅናት፣ ቅናት፣ መቀኝነት ይሄ ሁሉ ሰው እየጻፈ ነው ኮመንት ላይ፣ ይሄ ሁሉ ህዝብ እየጻፈ ነው ያለው። እኔ አሁን የውጆ እግዚአብሔርን ጋር ሲል ስልክ ይወና አማርኛ ነው የማወራው። እንግዲህ ይሄንን ምቀኝነቷን እና ቅናቷን እንድታዩ የተለያየ ሰው ነው አይደል የሚጽፋው ኮመንት ላይ። እስኪ ምን ብዬ ጠይቃችሁ፣ ፊንገር ቅናት አቁሚ ብላችሁ ጻፉ ማሮቼ ሮቦቶቼ ፊንገር ቅናት አቁሚ ብላችሁ ጻፉ። አንዴ ማየት አለባት። ይሄ ሪከርድ መደረግ አለበት። በሌላ ስልክ አስብላም ሊሆን ይችላል እንዳትል ይኸው ቆሚያለሁ። በዳቦ ያህል ጽፍ። መቼስ ፊንገር ቅናት አቁሚ የሚል ጻፉልኝ። አንዴ ጋይስ፣ ፊንገር ቅናት አቁሚ ኮመንት ላይ ማየት ፈልጋለሁ። እስኪ እንግዲህ የተለያዩ በጣም ብዙ ሺህ ሰው እየጻፈ ነው እና ሮቦት ናቸው እስኪ ኮፒሊንኩን ጋይዝ አስራ አራት ናረን ሀያ ሺ አስገቡልኝ። ኮፒሊንኩን ሀያ ሺ አስገቡልኝ። ሮቦት እንግዲህ ሰምቶ ሀያ ሺ ሲያስገባ ኮፒሊንኩን ሀያ ሺ አስገቡልኝ ጋይዝ። ኮፒሊንኩን ሀያ ሺ ይፈልጋለሁ። ሮቦቶቼ፣ ሀያ ሺ ማሮቼ፣ እኔስ እንደነሱ አልጠራችሁም፣ ስቅጥጥ ይለኛል እነዚህ ጎዳናዎች፣ እንደኔ ልጆች ግን እንደ ፍቅሮቼ ግን ሀያ ሺ ኮፒሊንኩን ፕሊስ አስገቡልኝ።

ምን ያህል ቀናተኛ እንደሆኑ እንዲህ እንድታቁት፣ እኔ እንደዚህ ኮፒልኝ፣ ካርጉልኝ፣ ታብታቡ ይመልሰው አይደለም። ባህሪዬን ታውቃላችሁ፣ ግን ይወቁትኝ፣ ምን ያህል ቀናተኛ እንደሆኑ። ሁለት ሚሊዮን ታብታብ አስገቡልኝ፣ ካላስቸገረ ካች ፍቃድ። እኔ ማስቸገር አልወድም፣ ግን ጠላቶቼ በደንብ እንዲያዩት ነው፣ ምን ያህል ጠልያሉ እንደሆነ ምን ያህል ቅናት እንደዚህ ፍልቅልቅልቅልቅ እንዳደረጋቸው እንዲያዩት ነው። ታብታቡን ሁለት ሚሊዮን እንድታስገቡ እፈልጋለሁ። ብቀመጥ ምን ይመስላቸዋል? እንደ ሀሳብ እንደ ሀሳብ ይሄም እኮ ያናድዳቸዋል። መቆሜም እኮ እንዴት አለው ደም ግፊታቸው ጉዞ። ወደ ሁለት ሚሊዮን ታብታብ። ሳሙኝ ፍቅሮች። ሀና ቡዬን የፍቀት ሀን የቴክስሽን አይቻሉ እኔ እኮ በጣም ነው የምወደሽ ታውቂያለሽ። አማምላክን ደግሞ ይሁን ነገር ብዬሽ መስማ ስለሰማሽኝ፣ በጣም ነው የእኔ ፍቅር የማመሰግኖች ታዝናኝኛል

ቤታዬ እኔ እራሱ ስወዳት ቤታ ነው ወይ ድረስ። በስመ አብ ወልደ መንፈስ ቅዱስ ምነው፣ እናቴ እናት የተዘጋጃችሁኝም እንዴ? ምነው ኮኮመንት አይጻፍም እንዴ? ቤታዬ፣ ምነው፣ ምነው፣ በስመ አብ ወልደ መንፈስ ቅዱስ ወልደ መንፈስ ቅዱስ። ወይኔ ሴትዮዋ ታነቀኝ ዛሬ። ፊንገር ታነቀች። የሰውን ሰው በእጅሽ ገለሻል። ዛሬ ዛሬ ሰው ገለሻል። ኔ እናት ዛሬ ሰው ገለሻል። ኔ ማ ዛሬ ትሞታለች በገመድ እንቀብላ። ወይኔ ወይኔ፣ እጃችን ላይ አጣናት። ፊንገርን እጃችን ላይ አጣናት። ይታየኛል ይታየኛል፣ ገመድ ይዛለች። ማነሽ ማነሽ፣ የቀን ሲሳይ እኔ ማነሽ፣ የኔ እናት የኔ እናት ሳራ ሳራዬ ሳራሳራሳራ ሳራ ክርስትና እናቴ ነሽ ለካ። ሳርዬ እንዴት ነሽ? ሳራ የምትባሉ ሰዎች እንዳለ የተባረካችሁ፣ በእኔ ፍቅር በእኔ መውደድ ዝልፍልፍ ያላችሁ እላችሁ፣ ራሳራ ተንክ ዩ ሶ ማች፣ ሳራዎች ስለያላችሁ የምለው እኮ በምክንያት ነው። ፍቅራችሁ ይለይብኛል፣ የምለው እኮ በምክንያት ነው። ሳራን ኤም ቪ ፒ ሳራ ሳራራ

ገብቷ ታብታ ሁለት ሚን ወይኔ ወይኔ ጉዴ ወይኔ ወይኔ፣ ሴራ እየተሰራቢ መሆን አለበት። ዳቡ ይታየች እንዴ? አትታይ ማታይ ቁምጣ ለብሻለሁ። ሳርዬ ግን ቴንክ ዩ ሶ ማች በጣም ነው። እሺ አመሰግና። የእኔ እናት በልቤ ታትማቸዋል። በዚህ ቃል ተደራይተው ወገባ ገዳይ በሚሉኝ ቀን እናንተ ውዶቼ። አረ ሰንሻይን፣ ወይኔ ወይኔ፣ ሰንሻይን፣ እንቁርቲ ባንቺ እጅ እሞታለች። እመኒ ሰንሻይን እንቁርት ገደልሻት። ወይኔ ወይኔ ወይኔ ወይኔ ወይኔ ሁለት አጣን። ሁለት ሰው አጣን። ሁለት ሰው አጣን ዛሬ ሁለት ሰው አተናል። ዛሬ ሳራና ሰው ገለዋል። ሳራና ሰንሻይን ሰው ገለዋል። ዛሬ ሁለት ሰው በህይወት ገነቱን ሲሆላል አልታወቀም። ሁለት ሰው ሸኝተናል። ዛሬ ቲክቶክ ላይ አደራ

ሰራዊት፣ አራት ሰው ተገደለ። እዚህ ቤት በቃችሁ፣ በቃችሁ። አራት ሰው ለዛሬ አራት ሰው ገለናል። በቃችሁ። ቴንኪው ሶ ማች። እኔ ጌም እየተጫወት ካደለም አያስፈልግም። ጌም ብቻ ስጫወት ጋይስ፣ እንዳሸንፍ እንዳያሸንፉኝ በደህና የሰዓት አትስጡኝ። ቴንኪው ማምላክን እኔ አልፈልግም። እግዚአብሔር ያክብርልኝ ለሰጣችሁ። ወይ ጉዴ! ኧረ በቃችሁ፣ ገብርኤልም በቃችሁ። አመሰግናለሁ። ቴንኪው ሶ ማች። ሁለት ሚሊዮን ታብታብ ገብቷል። አቤት፣ አቤት፣ አቤት አምላኬ፣ ከዚህ በላይ ከፍታል። አልሳፈኝ ሰው ሳልንቅ ሰው ሳልጠላ ራሴ ሳላስኮፍስ፣ ግን ከዚህ በላይ ከፍ አድርገኝ። ወይኔ ወይ ያረቢ ያረቢ ከፍ አርገኝ። ወይ ወይ ወይ ሊበሉኝ እኮ ተነሱ። ሊበሉኝ እኮ ተነሱ። እንዲ ቆርጥም አርገው አራት ሰው ዝቤት ሞተ። አራት ሰው ዝቤት ገለናል። ዛሬ አራት ሰው አረገ ጋይስ። እነዚህ ደግሞ አሉ። እነዚህ እነዚህ ሪከርደሮችን ነው እየገደላቸው ያላችሁት። አነስ አነስ ያለ የምትልቁ ሰዎች ሪከርደሮች ድብን ድብን ድብን እያሉ ነው። አሁን በዚያ ልብ ምናምን መሳ የምሰጠኝ ብዙ ሪከርደሮች ና ፌክ አካውንቶች እየሞቱ ይታዩኛል። ውድቅ ውድቅ ውድቅ እያሉ ነው። ትልልቁ ሰው ደግሞ ሲመጣ እነዚህ ፈንጋሪዎች ምናምን ሞቱ፣ ገለናቸው። ፈንጋሪዋ በአንበሳ ገደላት ጋይስ። በቅርብ ሰዓት ሞተች እንዳትጠይቁ። ነባ ነባ ማን ነው ጋይስ ልብስሽን ዝቀል ቁምጣ ስለለበስኩ ነው ጋይስ በዚህ አጋጣሚ ኧረ ወርቅዬ ወርቅ ነሽ አንዷ ኮመንት ላይ ዳ ታቃላችሁ እንውም ቤታን ብሰድባት ምንድነው ትናደዱብኛላችሁ ወይ ወርቅዬን ስሜን በዳቦ መሰለች አለች ወርቄዎች ወርቄ ስማችሁ የሆነ በዳቦ የመሰልኳችሁ እንዳትናደዱ በዚች አለሽ ወርቄ

ወይኔ እናዚ ዘንድሮ ፍቅር ብቻ ፍቅር ብቻ፣ ያችሪከርደሯንኮ ገላታል። ወይኔ አምላክ ስም ሰጥቻችኋል። ኧረ እንዳይ ሞቱት አንቀው ማነው ነባ። እኔ እኮ እዚህ ቤት ያላችሁ ነዋሪዎች ጨጓራዬን ነው እኮ የምታፈሉኝ ነባ። ትላላችሁ ነባ። ቤታዬ እንደዚህ ይባላል። እንዲህ ብሎሻል ማነው ነባ፣ ማነው። እኔ እኮ ማላቆን ሰው ነው እኮ የምታመጡብኝ ማነው ነባ። አንድ ቀን ይሆናል ወይ ሰክሬ ወይ እኔ አልጠጣም አልጠጣም። ግን መድኃኒቴ የረሰቼ ነባን ጀንጅኛ ይሆናል። እና የእውነቱን አስመስሎ ቤታ ጀነጀነችኝ ብሎ ሊመጣ ነው። ማን ነው ነባ? አንድ ቀን ነው ተጀነጀንከው፣ ጭራሽ ተንጋክ ተክመጣክ። አረ በቃችሁ ሰረተ ወጣን በሽብሹ። እኔ እኮ እኔ እኮ በስሜታዊ ሆኜ እኮ ደሞ ቁመት አስጨምራለሁ እንዴ? ይህችን ደግሞ ገንዘቤ ላፍ አድርጌ ደሞ ላፍ ብዬ ደግሞ ጋይስ እንትን እንላለሁኝ። ምንድን ነው የሚሉኝ? እኔ አላወቅኩትም እኮ ክርስቶስ። ማን ነው ነባ? ማን ነው? ወይኔ አምላኪ፣ እንደው እዚህ ቤት ያሉ ነዋሪዎች፣ እኔ ግን የት ሄዳችሁ? እዚህ ቤት ያላችሁ ነዋሪዎች፣ ቆይ እናንተ አሰሙም አይደል? ቴክኖሎጂያ ቴክኖሎጂያ ብሏል። ቆይ ምን አባታችሁ እንደማያደረጋችሁ እኔ ማቅ መበሉ ያማችኋት እንዴ? ምን ሆናችሁ ነው ተናገሩ። ማነስ ትባላ አትናገሩ። ወይኔ ጌታ አባቴ ይደር። የኔ ጌታ ዛሬ ሁለት መድኃኒት ነው የረሳሁት እንዳትሳሳት። ውይ ውይ ውይ፣ ነባ አስታወስኩክ፣ ነባ አስታወስኩክ። ጌታ ወይ አባቴ ወይ አይ፣ እናንተ የተረገማችሁ ለጊዜ ሰው ጻፉልኝ ስል አሁን። ወይ ነባ፣ የኔ ቆንጆ፣ የኔ ሸበላ ይቅርታ ተሳስቼ ነው ተምታክቶብኝ ተዛ ስም ያለው ሞኝ ነው ስምህን እኮ ኪወርድ ውስጥ አስገባሁት እኮ የእኔ ጌታ ነባ ነባ ብለው ሲያደነዝዙኝ ኪወርድ ውስጥ ስምህን ከተትኩት ነው አውጡት አውጡት ያ ሸበላው ልጅ ነው እንዴ እንዴ ነው የእኔ ጌታ አለክ አለክ የእኔ ማርያም አላወቅኩም እኮ አጨበሱኝ እኮ ነባ ሲሉ ሌላ ነባ ሌላ አንድ ደሞ ይሁን የተጋጨውት ነባ ይኖራል በኮሜንት አንተ ንፍጣም ብዬው ቤቱን ከፍቶ እያለቀስ ይሆናል እኮ ብዬ እኮ ነው ተነካክቶብኝ ነው ነባይ